ትንሽ እንግዲህ ዓለም አቀፍ በሽታ ይመስለኛል። ጉሮሬ ናሞኛል። ቢሆንም ድምፄን ከፍ አድርጌ ለመናገር ሞክራለሁ። እኔ በሊቢያ የምትሄዱ ወንድሞቼ፣ በሊቢያ እየሄዳችሁ መከራችሁን የምታዩ ወገኖቻችሁን የምታስለቅሱ፣ እናት አባቶቻችሁን ደም እንባ የምታስለቅሱ፣ ለወገን ስቃይ መከራ በቃ ምሳሌ የምትሆኑ ሰዎች አሁንም ነገም ከለሞዲያ ወደ ሊቢያ በተለይ ሳውዲ አረቢያ ላይ ያለ ግፍ የሚደረግ ነገር ልክ እንደ ቄራ ከብት ወንድሙ ወንድሙን የሚሸጥበት በተመሳሳይ በሊቢያ ላይ እንደዚሁ ወንድሙ ወንድሙ የሚሸጥበት። ባህር አቋርጠን ተሻግረን እንሄዳለን ብላችሁ በየባህሩ ገብታችሁ የምትቀሩ ወንድሞቻችን በቃ ተው፣ ወደ ሊቢያ መሄድ አያዋጣም፣ አይጠቅማችሁም። እንዴ እናንተማ የማታውቁት እኔ ብዙ የማውቀው ነገር አለ። በቃ እኔ በርከት ያለ ግፍና መከራ ላስቲክ እያቃጠሉ ላይ ላይ እያረጉ እኛም ማናውቀው በጣም ብዙ ገንዘብ ተከፍሎ መከራቸውን እምት የሚያዩ ሰዎች አሉ። ሰው ይሄንን የሰው የሰው ልጅ ቄራ የሰው ልጅ ቄራ፣ እንግዲህ አዲስ አበባ ላይ ከተለያየ ዓለም በተተል ከተለያየ ሀገሪቱ ክፍል ከኢትዮጵያ በሬዎች ተሰብስበው መጥተው ቄራ ነው ገብተው የሚታረዱት፣ ቄራ ገብቶ ይታረዳሉ። ከተለያየ ከተለያየ ከኢትዮጵያ ከሀገሪቱ ከተለያየ ከሀገሪቱ ክፍል ስርዓቱን አማራችሁ፣ ኢኮኖሚካሊ ተቸግራችሁ፣ የተሻለ ኑሮ ፈልጋችሁ ወይም ደግሞ ፖለቲካሊ ያልተመቻችሁ ሰዎች ሊኖሩ ይችላል። መጀመሪያ ሴፍቲ የሚባል ነገር አለ። ሴፍቲያችሁን ጠብቁ። ሊቢያ ላይ እንደ ከብት ነው ልክ እንደ ቄራ ከብት ነው የሚሸጧችሁ። አሁንም ታስረው የሚንገላቱ ገንዘብ የሚጠየቅባቸው፣ የሚጨፈጨፉ፣ የሚታረዱ፣ መከራቸውን የሚያዩ ሰዎች በጣም በርከት ያሉ ሰዎች አሉ። ባካችሁ ከዚህ መከራ ዳኑ። በቃ እኔ ልንገራችሁ አይቅርቅርባችሁ። እኔ እኔ ተታክሷችሁ ሙቱ። እኔ ተሻለ ሀገር ሆኜ እንደዚህ እንደዚህ፣ ይሄ የመንደርተኝነት ምናምን የምቀኝነት ወር የለብኝም፣ ግን እመኑኝ፣ ወደ ሊቢያ ከገባህ፣ ወደ ሳውዲ አረቢያ በእግሬ ገባለሁ ካልክ፣ ወደ ተለያየ ዓለም በግሬ ሄዳለው ካልክ፣ አሁን በዚህ ሰዓት ዋጋ ትከፍላለሁ። ዋጋ እንዳትከፍሉ ጥንቃቄ አድርጉ። ስለ እናንተ ሕይወት እኛ ይገደናል፣ እንጨነቃለን። እናቶች አደባባይ ላይ ቁጭ ብለው እያለቀሱ ነው፣ መከራቸውን እያዩ ነው። በርከት ያሉ ወንድሞቻችን አፈር እየበሉ ነው። በርከት ያሉ ወንድሞቻችን ገንዘብ ካላመጣችሁ የተባለ የገንዘብ መሰብሰቢያ ነው። በተመሳሳይ በተመሳሳይ በጎንደር በወሎ በሸዋ እንዲሁም ኦሮሚያ ክልል ላይ ሊቢያ ላይ ሰው ሲሸጥ የነበሩ ሰዎች ተመልሰው ገብተው በፋኖ ስም ሰው የሚሸጡ ፋኖዎች አልሆኑ። በኦሮሚያ ክልል ውስጥ ደግሞ የሰው ንግድ ልክ እንደ በሬ ሰው የሚሸጡ ሰው አግተው ገንዘብ አንጡ የሚሉ ከአዲስ አበባ እያፈኑ የሚወስዱ ከውጭ ዘመድ ያለው ዲያስፖራንን የሚለውን አካል እያፈኑ እየያዙ ገንዘብ የሚቀበሉ በጣም በርከት ያሉ ሰዎች አሉ። እንደ ሀገር ወድቀናል። እንደ ሀገር ተሸንፈናል። እንደ ሀገር ሰዎች አይደለንም። እንደ ከብት እየተሸጥን ያለ ነው። ሶ ከዚህ እንደ ሀገር የምንሸጥበትን ነገር ተላቀን ወተን ህይወታችን የምንኖርበትን ነገር የመፈለግ የሁላችንም ኃላፊነት ነው። ካልሆነ ግን በሊቢያ ገንዘብ ሰብስቡ፣ በሳዑዲ አረቢያ ገንዘብ ሰብስቡ፣ በዚህ እንደዚህ አድርጉ የሚል ይሄ የሰውን ልጅ እንደ ቄራ የሚሸጥበት የንግድ ማዕከል ቀጠና ሆኗል። ስር ነቀል ለውጥ ስር ነገር መስተካከል ያለበት ነገር ካለ ያንን አስተካክለን ዱንያ ሰንበት ነው አሁን ዛሬ በቃ በጣም ስላሳሰበ ነው የምናገረው። እባካችሁ ያክስቴ ልጅ ነብዩ ይባላል ወጥቶ እንደቀራ እስከ ዛሬ አልተገኘም፣ ደብዞ አይታወቅም። እናት ልጄ ይመጣል ብላ አክስቴ፣ የገዛ አክስቴ እምበዋን ታነባለች። እባካችሁ ወጣቶች፣ እባካችሁ ኑሯችሁን የምታሸንፉበት መጀመሪያ ሴፍቲ የሚባለውን ነገር አስተዋውሎ አስቡ። አይነው ኢኮኖሚካሊ፣ ፖለቲካሊ፣ ሜንታሊ አልፎ ተርፎ ፊዚካሊ ብዙ የማይመቹ ነገሮች አሉ። በእኛ በኢትዮጵያ ውስጥ ተምረው እንዳልተማሩ የሚሆኑ ተምረው የራሳቸውን ኑሮ ማሻሻል የማይችሉ ተምረው መከራቸውን የሚያዩ ስራ አጥነቱ፣ የኑሮ ውድነቱ ብዙ ችግሮች እንዳሉ እረዳለሁ ግን ብልጠት መጀመሪያ፣ እኔ ሰው ሆኜ ስቆም እስትንፋስ ሲኖረኝ ለሌላው ነገር መጨነቅ እችላለሁ። ስለዚህ እባካችሁ እንወዳችኋለን፣ እንፈልጋችኋለን። ራሳችሁን መከራ ውስጥ ከታችሁ፣ መከራ የምገቡበትን መንገድ አሉ። እንደዚህ አይነት ክፋትና ተንኮር የሚሰሩ ገንዘብ ወንድሞቻቸውን እየሸጡ የሚያተረማምሱ በሀገር ውስጥም ከሀገር ውጭ ያሉትንም በሙሉ እነሱን እየጠቆምን መስመር እናስይዝ። እንደ ሀገር ወድቀናል። እንደ ሀገር መንግስት የለንም። እንደ ሀገር ሰው የለንም። እንደ ሀገር ችግር ውስጥ ነው ያለነው። የብሔር፣ የሃይማኖት ምናምን ምናምን ሳይሆን እንደ ሀገር የወደቅንበት ሁኔታ ስላለ ያንን የምናስተካክልበትን መንገድ እንፈልግ። ወንድሞች አትሰደዱ፣ ባካችሁ። ራሳችሁን ጠብቆ። አመሰግናለሁ።